አንተን ደግሞ ለዓለማት ህዝብ ነው ያለቁ። ይያለ ቃል በቃል ይናገራል። ላሳይሽ መሰለኝ ባይነሽ ማለት ፈልጋለሽ። አጭ ትሬለም ተናገር። አዎ በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፍፈተን ሊናስ በሺረን ወነዚረን ወላኪነ አክሰረ ናስ ላ የዕለሙን ይላል። አንተ ደግሞ አጠቃላይ ለሰዎች ሁሉ ነው ያለቁ። ይያለ ይነግራቸዋል። በሱረቱ አዕራፍ ላይ ምን ይላል? ቁል ያአዩሃ አናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን አለዚ ለሁ ሙልኩ ሰማዋት ወል አርድ ይላል። መሀመድ ለሰዎች እንዲበላቸው አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ የአላህ መልክተኛ ነኝ በላቸው ይላል። ስለዚህ ነብዩ ሰለላሁ ዓለይሂ ወሰለም ለዓለማት ሕዝብ ነው የተላኩት። ለዛ ነው ከኢየሱስ የሚበልጡት ማለት ነው። ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄን ስንል ግን እኛ ወላሂ ለአዚም በጣም ነው የምንወደው፣ በጣም የምናከብረው። ግን እሺ ነብዩላህ ነብዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንደዚህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ሉል ዓዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል ከሆነ መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነብዩላህ ዒሳ ዓለይሂ ሰላም ሶስት ዓመት ነው ያስተማረው። በዚህ ፍድር ላይ ተመልከተው። ነገር ግን በዚህ ሶስት ዓመቱ ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርኣን ላይ መተሽ እሱን አስተምህሮ ምረ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱ ነው። አሁን አንተ እንድታስተምረን የምፈልገው በአንተ አፍ እንድሰማው የምፈልገው ታሪኩ ቁርኣን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። ወላሂ ሁሌ እንደ ይናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል ይወታ እንጂ ምን ሁልጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። አሻ ሌሊቱን ሙሉ ስታስተምር አድረ ሊሆኑ ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ይወጣቻ የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን ብታገኙበት ሆኖ ታገኝታላቸው። በተለይ እንደዚህ ኡሉል ዐዝም መሲሁ ኢሳ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ ኢብራሂም ማነው ኑህ

ይህ ነው ቀጥተኛው መንገድ ይላቸዋል። የትንሳኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ስብሓነወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነብያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአልነ ለዚነ ኡርሲለ ኢለይሂም ወለነስአልነ ልሙርሰሊን አለ። እነዚያን የላኳቸውን ነብያቶችን ገና ጠይቃቸዋለሁ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ መልእክተኞችን ሁሉ በምሰበስባቸው ጊዜ ለትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃችኋለሁ፣ እያለ ይናገራል። ነቢያችን ሰለላሁ ዐለይህ ወሰለም ይህን ሲናገሩ ሐዲት ላይ ምን ይላሉ? መጀመሪያ ኑሕ ዐለይህ ሰላም ይጠየቃል። ኑሕ ዐለይህ ሰላም ይጠይቃል። ህዝቦቹ ይነጣሉ። ከዚያ በኋላ ሁድ፣ እነ ሳሌህ ሁላቸውም፣ እነ ኢብራሂም፣ እነ ሙሳ ሁሉም፣ እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሮ ብዬ ልኪያችሁ ነበር አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚያ ህዝቦቻቸው ደግሞ ከሃዲያኖች ይክሏቸዋል። የሚገርማቸው ሸምጥ ላይ ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቁመው የነቢዩ ስ ላ ስለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል

እንደ አጠቃላይ የኢሳ ግን ይለያል። ከሁሉም ነብያት ጥያቄ ኢሳ አንተ ራስህ ተመልክሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም? ለምን እንደ ተመለከ ታውቃለህ? ታውቃለህ አይ ነው ልጨርስ አንዴ። አምልከኝ አላለኝም ግን አመልከዋለሁ፣ እንዳልሽ ቀደም ሰምተናል። እሱን ራሱ የትንሣኤ ቀን ምን እንደሚል መሲው አዳምጪው።

አንተ ያዘዝከኝን ቃል እንጂ አላልኳቸውም። አን ዕቡዱላህ ረቢ ወረበኩም የእኔንም የእናንተንም አምላክ አምልኩ ብቻ ነው ያልኳቸው፣ ይላል። እኔን አምልኩኝ አላልኩም። እኔ አምላካችሁ ሆነኝ አላልኩም። እኔ ያስተማርኩት የእኔንም የእናንተንም ጌታ የሆነውን አምልኩ ብቻ ነው ያልኩት ብሎ ይመሰክርባቸዋል። ወኩንቱ ዐለይሂም ሸሂደን ማዱምቱ ፊህም በመካከላቸው እስከ ነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ አንተ ከወሰድከኝ በኋላ ግን ወደ ሰማይ ኩንት አንተ ረቂበ ዓለይህም አንተ ነበርክ ተቆጣጣሪያቸው ተከታታያቸው ምን እንደሚከሰት ምድር ላይ አላውቅም። የዛና ይላል መሲሁ ከተነሳ ጀምሮ እስካሁን ድረስ ወላ ምድር ላይ ምን እንደሚሰራ አያውቅም። አንተ እስከወሰድከኝ ድረስ አብሬያቸው ነበርኩ በህዝቦች መካከል። ከወሰድከኝ በኋላ ግን አንተ ነራሰ ተቆጣጣሪያቸው፣ ምን እንደሚሰሩ እኔ አላውቅም፣ የለሁበትም እዚያ ላይ ይላል

አምልኩኝ ሳይል በግዴታ ማምለክ ነገ ዋጋ ያስከፍላችኋል ይሄ የእርሱን ውዴታ የምትገልጹበት ነገር አይደለም መሲሁን ከወደዳችሁት ትዕዛዙ ምንድን ነው ከእኔ የሚፈልገው የሚለውን መለስ ብላችሁ ራሳችን ጠይቁ መጽሐፍ ቅዱስን ጠይቁት መሲሁ እንዳለ ጥሪው አንዱን አምላክ እንድታመልኩ ነው እርሱን በፍጹም እንድታመልኩ ጥሪ አላደረገም እዚህ ጋር እኔ እንደሚመስለኝ ልንገርህ እሺ እንደ ክርስቲያኖች ሳይሆን እንደ ሙስሊሞች ሳይሆን እኔ አሁን ባለሁበት ሁኔታ እንደሚመስለኝ እሺ አብ አለ አደለ? ኢየሱስ ክርስቶስም ወደ አባቱ ሄዷል። ወደ አብ በአብ ቀኝ በኩል እንደተቀመጠ ነው የምንማረው አደለ? ለእኔ እንደሚመስለኝ አሁን አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም። ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን እኔ ህይወትም መንገድም እኔ ነኝ ብለዋል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው ማውቀው እና ድርዝ አብ። እሺ አሁን አብ አለ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው፣ ወደኛ የላከው ነቢይ እንደሆነ። እሺ በእናንተ አስተሳሰብ ነቢይ ልበለውና ነብይ እንደሆነ እና በህይወት አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ። እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው ምለሽ እንደዛ ነው ማቀው እስካሁን ድረስ ግን ነቢይ ሙሀመድ ጋር መጥቼ ነቢይ ሙሀመድን ልቀበላቸው አልቻልኩም። በብዙም በቃ እሰማለው እኮ ትምህርታችሁን እሰማለው እሰማለው እሰማለው፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ ደርስ ሳምቲንግ እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ እያወራህ እንሂድ እያንዳንዱ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንበበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነቢይ ነው። ለእስራኤል ነው የተላከ። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነቢይነቱ ትቀበለዋለህ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምህሮ ለእስራኤል ሕዝብ ተልኳል። ግን ቁርአንህ ላይ ሰላሳ ምናምን ጊዜ ስሙ ተጽፎ የእሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? እሺ አዳምጪ። ነቢያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምህሮ መሲዋ አስተምሯል። ክብትሻ የሁሉም ነቢያት አስተምህሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ ስብሐነ ወተዓላ ለእስራኤል ወገን የላከው መልእክተኛና ነብይ ነው ብለን እናምናለን። ለእኛ የተላከው እንድንከተለ ዘንድ የተላከው ነብይ ማነው? ህግጋቱ እንድንከተል ከተባለ ነቢይ ሙሐመድ ሰለላሁ አለይሂ ወሰለም ናቸው። ዶተርሻላረንታ ለምን ቁርአን ላይ ሰላሳ ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነቢያት አንዱ አካል ስለሆነ የተጻፈው በቁርአን ላይ እንጂ የእሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስለመከተል ነው። አንዴ ተረጋግና አዳምጪ፣ እኮ እየተሳሳትክ ነው። እሺ አታዳምጪኝም? ልታወሪ ፈልገሽ ከሆነ አውሪ፣ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነው መመለስ ያለብኝ። ስህተቱ ምንድነው ነገር ይነሽ? እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነቢዩ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው፣ ከተለው አልከኛል። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ ረገ ወይ፣ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔ የማውቀው ለዓለም ሁሉ እንደተላከ ነው። መስረጃ፣ ይኸው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ጊዜ እንደ መጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገሞ እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን፣ ለዚያም ለጠፉት በጎች ወደ ስህተት ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ እሺ ቆይ አሁን እንትኑን አቆመውና፣ እንደዚህ እንደዚህ እንደዚህ አይደለም። ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ፣ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸው ማለት ነው። እንደዚህ ማን ነው? እኛ የነብያቶችን ነብይነት እና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስኬድ ሎጂካ ካር ነው። ይህ እርሻ በነገራችን ላይ ለእኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም፣ መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ እያመጣች ነው። እነ ሙሴንም እነ ማንንም ማንሳት የለበትም። ላ እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መልኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበሩ ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ እንደ መጽሐፍ ቅዱስ ስናይ ጊዜ እንደ ስለ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ግጥሽ አለ አይደለ? ያ ነው ያ ማለት የእስራኤል ሰዎች ራይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ያ ነው። እሺ፣ ይህ በርካታ ቦታ ላይ የሐዋርያት ሥራ ምዕራፍ ሁለት ቁጥር 22 ላይ ታገኛላችሁ። ልክ እንዲሁ ለእናንተ የእስራኤል ሰዎች እያለ ጴጥሮስ እየተናገረ ለእናንተ የተገለጠ ሰው ነበር ኢየሱስ ክርስቶስ እያለ እስራኤላውያኖች ይነግራቸዋል። የሐዋርያ ሥራ ምዕራፍ 13 ቁጥር 23 ላይ ልክ እንዲሁ ያነሰዋል በየቦታው ላይ ለእስራኤላውያን የተላከ መልእክተኛ እንደሆነ በርካታ ቦታ ላይ መጽሐፍ ቅዱስ ይናገራል። ይህን ማየት የምትፈልግ ከሆነ አሳይሻለሁ። ዓለም ሲል ጊዜ ብዙ ጊዜ ኢየሱስ ክርስቶስ ዓለም የሚለውን ገድ ቦታ ወደ ዓለምም ሄድኩኝ ሁሉንም ተናገርኩኝ ከእስራኤል ቤት ሆነው ወደ ጠፉት የበወን ነው ለአይሁዳውያን እያለ ይናገራል። አለም የሚለው ኢየሱስ ክርስቶስ የአይሁድን አለም እንደሆነ ራሱ ገድቦ ተናግሮታል። ገብታቸዋል አይደለም? ይህ ነው ለምሳሌ፣ አንድ መምህር መጣና ለተማሪዎቹ ሁሉ ይህን ጥያቄ ሰጥቻቸዋለሁኝ ይላል። ነገር ግን ተማሪዎቹ ሁሉ ሲል አለም ላይ ያለ ተማሪ አስቡበት አይደለም። የሆነ የታሰቡ የሆኑ አካሎች አሉ። ስለዚህ ክርስቶስ ወደ አለም መጣሁኝ ሲል ጊዜ የመጣው ወዴት ነው ያስተማረው የት ነው ብለን መጽሐፉን ሙሉ ማየት ግድ ይላል። ከአይሁድ ህዝብ ውጭ ወጥቶ ያስተማረበት አንድ ቦታ የለም። አልሄደምም፣ ወደ ሌላም ቦታ ገብታችኋል አይደል? ለአይሁድ ተናገርኩኝ፣ ለዓለም ተናገርኩ ካለ በኋላ ኢየሱስ ክርስቶስ ለአይሁድ ተናገርኩ እያለ እዚያው ላይ የትም ሳቴሩ ዛው ጥቅስ ላይ ገድቦት እናየዋለን። አለም የሚለው ይሄን ይመስላል። ሌላው ነቢይ መሐመድ ስለ ላ ስለም እንደ ነቢይ ለመቀበል ከብዶኛል ያልሽበት ምክንያት ምንድን ነው? የአንድ ነቢይ የነቢይነት ሚዛኑን ምናለ መቼም ስላወቅሽ ሊሆን ይችላል በዚያ የነብይነት ሚዛን ስላላገኘሻቸው ከሆነ ያን እንዳትቀበል ያደረገሽ ያ የነብይነት ሚዛን በርሳቸው ላይ ያጣሽው በሌሎች ላይ ያገኘሽው ነገር ምንድን ነው ቤተሌ? እሱ እሱ ይቆይልኝ እ ሌላ ልጠይቅ እኮ አላህ መርጧቸዋልና ነብይ